ነው ነው ነበር ነበር ተፈቷል እስር ላይ ነበረ እስካሁን በእውነት ስለ ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰዎች ጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው። ለቪ ገቦቲ አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን ምረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንጻር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖቲቲቭ ነገር እያሰብን ገዳምም ሆኖ ሊሆን ይችላል ያልነው። ታስሮ ነበር እንዴ ታዲያ፣ እግዚአብሔር። አሁን ደውሎልኝ እኮ አሁን ደውሎልኝ። እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ እኔ እኮ ደውዬ ቼክ አድርጌ ነበረ። ደውሎላቸው ነበረ ቅዳሜ ዕለት ትናንትና። ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። አው እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ፣ ዛሬ ደውሎልኝ ነበረ። እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከስር እንደተሻ፣ ግን እስካሁንም አይቆይም ነበረ። ያው በቻልነው አቅም ድምጽ ሆነን ወንድማችን ከስር ላይ እንዲፈታ ማድረግ ይችል ይችላል ነበር። አዲስ አበባ የት እንደሆነ ገና እሱም አላወቀም። እሺ ሲወጣ ነው የሚነግረን። ግን ዛሬ ይወጣል። እግዚአብሔር ይመስገን ዛሬ ይወጣል። ዛሬ ይወጣል እንግዲህ እንኳን እግዚአብሔር ይርዳው። እባክህ ምንድን ነው የሚመሰልከው ግን አንተ? የጡና ደጋፊ ይመስላል፣ የቅዱስ ጊዮርጊስ ወይ የባ ባይዛው። ይሄ ልብስ አሁን የለበስኩት ልብስ የፈረንሳይ ለጋ ሲሆን ትሸርት ነው። የፈረንሳይ ልጅ ስትሆን የምታደርገው ትሸርት ነው። ባይዛው፣ ይሄ ቲሸርት ይታያል፣ እዚህ ጋር ይታያል። አይዞ፣ አይዞ፣ ለትሻ ምንም አይነቁም። የኔ ጓደኛ እንደሆንክ ያውቃሉ። ይህ ምን ያደርጋል፣ ምናምን ጀርቤን ማካይ። እግዚአብሔር የተመሰገነ። አይ ተሙዬ፣ ዛሬ ይወጣል፣ እግዚአብሔር ይመስገን። አይ፣ ያለሁበትን አልናገርም። ላንተ አልናገርም። ሌሎች ወንድሞች ከጠየቁኝ እናገራለሁ። ገርጂ ነኝ ያለሁት። የት ሆነህ ነው? ምን አልገባህም? አይ፣ ኤኒዌይስ ምንድነው ደግሞ እነ ሊና የሆነ ቪዲዮ ፖስት ምናምን ተመለከትኩኝ። የሆነ ሰው የእነሱን ስም እያጠፋ ምናምን የኛን ስም እያጠፋ ማን ነው የኛን ስም የሚያጠፋው? ነው ግራ ገባኝ እኮ። ያ ሰሙ ነዋ ሌላ ማን ሊሆን ይችላል? ማን ስራ ፈታ ነው? ሰሙ በእርግጠኝነት የኔ ስም ጠርቶ የሆነ ክፉ ነገር እንደማይናገር እርግጠኛ ነኝ። ምን? እሺ፣ በምን ጉዳይ ነው? እኔ ምን አውቃለሁ? ዲማን ሰሞን በምን ጉዳይ እንደሆነ ምናልባት ወይ በተመስገኝ ዙሪያ ላይ ምናምን ስለአወራን ይሆናል። ተመስገን ጋር ተያይዞ ይሆናል። እኔ ትናንት ላይ ገብቼ ነበረና ያንተ የተመስገና ያንተን ፎቶ አድርጌ የተመስገን ደኅና ነው ምናምን አታስብ ነው። የኔን ያንተና የተመስገንን አንድ ላይ አድርጎ ፎቶ አይ ቲንክ ብሎ እያወራ ነው መሰለኝ። ተዋዝ ታውራ ችግር የለው። ሰው ግዜ ይያብረተው የሞጊያው ብረት የሞጊያው ብቻ ሳይሆን አንዳንድ ጊዜ ያለንበትን ማንነት እንደው የነበረ ትንሽ አንዳንድ ጊዜ ምንድን ነው ቃልም ሥጋ ሆነ ምንም ቲክታክ ላይ ትንሽ አንዳንድ ሰዎች የነበሩበትን ነገር ምናምን የሚዘነጉ ይመስለኛል። በዚህ በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኛ ዝም ምንድነው ሰዎች የሚያጠፉትን ጥፋት ያክል ማጥፋት አቅቶን አይደለም። በነገራችን ላይ በዚህ አጋጣሚ ምንድነው የወረድን ሰዎች ግን ስላልሆነ ከትንንሽ ሰዎች ጋር ወርጄ ቁጭ ብዬ እንደዚህ ወጥቶ በዚህ ገብቶ ምናምን ማለት አልፈልግም። ሰሙ ማለት እንኳን ለኔ ለኔ ለፈለገ አትናትዮስ ለልደት አይደለም ለተመስገን አይደለም ምስኪን ለሆኑ ምንም ለማያውቁ በጦርነት ተሰቃይቶ ለነበሩ ለትግራይ ህዝቦች፣ እንኳን ያራራ ሰው ነው። በነሱ ስም ሩሙስ የተወሰኑ ገንዘቦችን ሲነግድ የነበረ ሰው እና ከእንደዚህ ከወረደ ሰው ጋር በነገር እኔ በግሌ በጣም የሚገርም ነገር ልጅ እነ መስጊድ እና ደግሞ አንድ ስሙ ጠፋኝ አንድ ወንድማችን ወደ ህግ ጉዳይ ልንሄድ ነው እና ሰብስቦ ገንዘብ ሰብስቦ የሰረቀውን ጉዳይ በህግ አግባባ ሲዘን ልንከሰው እንፈልጋለን ሲሉ ቢያንስ ምንም ቢሆን ከነማንነቱ ቤተክርስቲያንን ይጠቅማታል። ስለዚህ የሱን ስለ እውነት ነው ማለት ያንን ሰው ቃል በቃል ያልኩትን ነገር መልሶ ይነግራል እና ከቻላችሁ መስብርጂሱን ጋር ሆናችሁ እኔ ቤት ኑ እሱ ወሰደ የተባለውን ገንዘብ እኔ ቤት ማሰባሰብ ትችላላችሁ ብዬ ነው የመለስኳቸው። እና አንዳንድ ጊዜ ዝም ስንል ነገሮች የተረሱ የሚመስላቸው ሰዎች አሉ። እና ፕሊስ ቦታቸውን ወቁ። እግዚአብሔር በሚያውቀው ስለ ፈለገ አትናትዮስ ማንም ሰው ምን ማውራት ይችላል በነገራችን? ማንም ሰው ማንም ሰው ላይፍ ከፍቶ ምናምን ፈለገ አትናትዮስ በዚህ ወዚ ወጥቶ በዚህ ገብቶ እንደዚህ አይነት ሰው ነው ምናምን እናቱ የወለደችው ሰው ግን እኔ አጠገብ ቆሞ አፈነ ይከፍት። በዚህ ቃል ገባላችሁ በነገራችን በነገራችን። ማንም ሰው እናቱ የወለደችው ሰው እኔ ፊት ቆሞ ላይፍ ላይ ሲበጠረቅ የነበረውን ነገር በአጠቃላይ መቶ ፊት አይበጠረቅ። ነገር ግን ላይፍ ከፍቶ ግን የሚናገሩት ነገር ብቻቸው ጀስ ይቀጥሉበት። በዚህ ልክ ግን አለደለ የወሬ ጥማት ባይኖርብን መልካም ነው። ባጭሩ ምንም የማትለውጡት ነገር ላይኖር ቁጭ ብለን ልደት እንደዚህ አድርጎ ተመስገን፣ በዚህ ወጥቶ ምናምን ምናምን፣ ፕሊዝ ስባካችሁ ጋይስ የምትለውጡት ነገር ላይኖር ዝም ተብሎ ቁጭ ጥሩ ወሬ መፈትፈት ጥሩ አይደለም። ይሄን ወይስ ይቀጥል ብቻ ያውራ። እግዚአብሔር ያበርተው። ለማንኛውም ወንድማችን ተሙ ተፈቶልናል፣ እንኳን ደስ አላችሁ። ምናወራው ነገር አለ ደውልና፣ እሺ፣ ደውልልኛው። እሺ ሶጣ ደውልላለሁ ትቆያለህ ላይፍ ላይ አረ አሁንዘጋ ነው በ ይህ ተሙ ደህና እንደሆነ ለመናገር ነው ከሰወጣ ደህና እንደሆነ ለመናገር ያክል። ማንን ነው? ወንድማችሁ ምን ሆነህ ነው ሰብች በታለ ደሞ አታፍርም አንተ የውሻዋ ምግብ ሰርቃ ትበላለ። ፈለገ የውሻዋ ምግብ ሰርቀ ትበላለ አታፍርም። የማንጠግብ ውሸት። ፕሊስ ስለ እሱ ምንም ነገር አትጠይቀኝ። ደሞ ይሄንንም ጉዳይ ደሞ ርዕስ አድርገው ያወሩበታል። እባክህን እንደት ሻረፍ ፕሊስ። ለማንኛውም ሰላም ታደውልልኝ። ቻው። እሺ እሺ፣ ላክልኝ ሪኩዌስት ፓፓ እሺ ተወዳጆች በቃ ይሄን ለመናገር ነው። ሌላ የምነግራችሁ ሀሳብ አለ እና አንድ ሌላ የምነግራችሁ ሀሳብ አለ። በሆነ ጉዳይ ላይ የራሴ ነው፣ የግል ምልከታ ማስቀመጥበት ሀሳብ አለ። ኢምሩ እንደነ ሰላም አለይኩም እንደነ ወአለይኩም አሰላም ሰላም ነው አለው አህለን አህለን ኬፈን ጠይበን፣ አረብኛ ሰላምታ ለ እንደነ አህለን ሰላም ነን እያለን። እኔ የምልህ ደህና ነን አ እግዚአብሔር ይመስገን። እኔ ልናገር ወይስ አንተ ትናገራለን? ተናገር አንተ ኢምራን የሚባለው ወንድማችን በቅርቡ ይቀላቀለናል ብለን ተስፋ እናደርጋለን ለእግዚአብሔር አምላክ ፍቃድ ሙስሊም ወንድማችን ነው ግን እነፎይ ጋር ያለውን የንፅፅር ትምህርት የሚሰማ እስልምና መመርመር የጀመረ ጥያቄዎችን የሚጠይቅ ይሰማል አለ ድምፅ እታች ያላችሁ ይሰማል እና ክርስትናን ደግሞ ለመማረሃ ብሎ እየጀመረ ከኔ ጋር በውስጥ እናወራለን። እሱ ብቻ አይደለም፣ እግዚአብሔር ከረዳን ከኋላ ያሉት ቤተሰቦቹም ጭምር ነገሮችን መርምረ አውቀው ወደ ክርስትና እንደሚመጡ ባለሙሉ ተስፋ ነኝ። ስለዚህ ከወንድሜ ኢምራን ጋር ተከታታይ የላይፍ ፕሮግራሞች እንደሚኖሩ ልነግራቸው ወዳለን እና በስራ ቦታ ሲወጣ ወይ ማታ ገብ ያለውን ነገር አስረዳቸዋለሁ። በቃ ማታ ስለምገባ ተመልሼ እገባለሁ ማታ ጽፍልሃለው እንትን ላይ አሁን ድንገት ስለተመዝገብ መረጃ ለመስጠት ብቻ ነው የገባሁት። ማታ ላይፍ እገባለሁ ማታ ሶስት ሰዓት ላይ ሁላችሁም እኔ ቤት እንገናኝ። መቻ ሶስት ሰዓት አር ሊም አሪፍ ሰዓት ነው ሶስት ሰዓት ሶስት ሰዓት እንገባለሁ። ዋትሳፕ ላይ ያስቀምጥልሃለሁ። በጣም አሪፍ በቃ ማታ ሁላችንም እኔው ጋር እንገናኝ ይሄን ለማለት ነው ከፈለክ ገስት ላይ መሆን ትችላለህ ከፈለክ ክምታች መሆን ትችላለህ እንደፈለክ ስራ ላይ ከሆንክም ማለት ነው እንደፈለክ እና አንድ ማስተላለፍ የፈለግኩት መልእክት በዚህ አጋጣሚ ምን መሰላችሁ ያው የተመስገነ ሁኔታ በቪዲዮ ማስቀምጫላችኋለሁ፣ እኔ እስከደረስኩበት ድረስ ፈለገ ደግሞ ተጨማሪውን ነግሮናል። ተመስገን ደና ነው። ዛሬ ድምፁን ያሰማናል። ዛሬ ድምፁን ያሰማናል። ደና ነው ያለበት ሁኔታ። እኔ የደረሰኝ መረጃ ምን የሚል ነበረ? ቅዳሜ ቀን ድምፁን ከመጥፋቱ ስልኩን ከመጠፋፈቱ በፊት ደውሎ ስልኩን ሊዘጋ እንደሚችል ምናምን ተናግሮ ነበረ አሁን ግን እዚህ ያለበት ሁኔታ ጥሩ ሁኔታ ላይ ነው። ታስሮ ነበር አለኝ ፈለገ። እኔ መታሰሩን አላወኝም፣ ግን ስልኩን ሆን ብሎ እንደዘጋ ግን መረጃ ደርሶኝ ነበር። ስልኩን ሆን ብሎ እንደዘጋ መረጃ ደርሶኝ ነበር። ዛሬ ይፈታል ብሎ አልተመስገን ዛሬ ይፈታል ፈለገ ነግሮናል። ስለዚህ ድምፁን እንሰማለን ማለት ነው። ማታ ላይ ድምፁን እንሰማለን ማታ ላይ